ትንሣኤ የተሰበከው ለሐዋርያት ጌታችን ያስተማራቸው ለሐዋርያት ቢሆንም ግን ቀድሞ ያዩት ሴቶቹ ነበሩ። በየዓመቱ ትንሣኤ እያለም ማክበራችን በየዓመቱ ክርስቶስ ተነሳ ማለታችን አይደለም። ትንሣኤ ማለት ምን ማለት ነው? ትንሣኤስ በስንት ይከፈላል? ከሚለው እናንሳ። ቀድመው ሴቶቹ ማየታቸው ለምንድን ነው? ትንሣኤ ሙታን የሚባል የትንሣኤ ዓይነት አለ። ይሄ ትንሣኤ ሙታን የሚባለው የትንሣኤ ዓይነት እንግዲህ ቃሉም እንደን የሚነግረን ከሞት በኋላ ያለ መነሳት ነው። ለሴት ልጅ ቅድስት ቤተክርስቲያን ይሄን ያክል ክብር እንደምትሰጥ ማለት ነው። ቅድስት ቤተክርስቲያን የምታደርገው እያንዳንዱ ነገር ምክንያትና ምሳሌነት ያለው ነገር ነው። በክርስቶስ የተሰጠንን ህይወት በሴቶች እንዲሰበክ አደረገው ነው የሚለው መነሻ ነጥቡ። ለአጢያት ሀሳብ ነው። መልስ የሌለው ጥያቄ በቤተክርስቲያን ውስጥ የለም። ትንሣኤ ከመነሳትን በዘለለ ለሰው ልጆች የተስፋ ብርሃን የተሰጠበት ነው ብለው ሰላም ጤና ይስጥልን፣ ክብራን ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ። በዓሉን ትንሣኤን እያከበርን እኛ ደግሞ ስለ ትንሣኤ አንዳንድ ጥያቄዎችን እያነሳን እንነጋገራለን። ለጥያቄዎቻችን መልስ እንዲሰጥልን መምህር እስጢፋኖስ ደሳለኝን የደብረ አሚን ተክለ ሃይማኖት ምካደን ግል ሰንበት ትምህርት ቤት እንዲሁም ደግሞ በተለያዩ የስብከተ ወንጌል አገልግሎትን የሚሰጥ ወንድማችን ነው እዚህ ጋብዘነዋል። እንኳን ደህና መጣ። እንኳን ደህና ቆየሽኝ። እንኳን አደረሰ። እንኳን አብሮ አደረሰን። መልካም እያከበር ነው ያለነው ትንሣኤ ስለሆነ ስለ ትንሳኤ ነው የምንነጋገረው። ነገርን ከስሩ ይላሉና አበው ከትንሣኤ ከትርጉሙን ጀምር ትንሣኤ ማለት ምን ማለት ነው? ትንሣኤስ በስንት ይከፈላል ከሚለው እናንሳ። እሽ እግዚአብሔር ይስጥልን። ያው እንግዲህ አስቀድሜ በመጀመሪያ ይህንን መርሐ ግብር ለምትከታተሉ ለሁላችሁ ለኦርቶዶክሳውያን በሙሉ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም በሕይወት አደረሰን አደረሳችሁ ለማለት እወዳለሁ። ቀጥታ ወደ ጥያቄዎቹ ስንመለስ እንግዲህ ስለ ትንሣኤ ስንነጋገር ያው ቅድም ለማንሳት አንቺ እንደሞከርሽው ነገርን ከስሩ ማየት ያስፈልጋልና ትንሣኤ የሚለውን ትርጓሜ በደንብ መተርጎም ያስፈልጋል። ይሄ እንግዲህ ትንሣኤ የሚለውን ቃል ስናመጣ በብዙ አይነት ትርጓሜ አበው ይፈቱታል። የመጀመሪያው የሊተራል ሚኒንግ የምንለው ወይም ቃላዊ ፍቺ የምንለው ትርጓሚ አለው። እንግዲህ ትንሣኤ ቃሉ የግዕዝ ሲሆን ተንሳ አካሉ የግዕዝ ቃል የመጣ ነው። እንግዲህ ስራ ቃሉ ተንሳ የሚለውን ይዘው መነሳት፣ መቆም ከሞት በኋላ ከውድቀት በኋላ መነሳት የሚል ትርጓሚውን ይይዛል። ይሄ እንግዲህ ሊተራል ወይም የቃሉ ትርጓሚ የሚለው ማንም ሰው ከግዕዝ ወደ አማርኛ ሲያመጣው ለሚተረጉምበት ፍቺ የምናደርገው መነሳት ወይም መቆም የሚለውን ትርጓሚ ይሰጠናል። እንግዲህ የቤተ ክርስቲያናችን ይሄ ምስጢረ ትንሳኤ ደግሞ የምንለዋለ ትንሳኤ ራሱን ችሎ በምስጢራዊ ትርጉም ይተረጎማል። ምን ማለት ነው? በምስጢራዊ ትርጉም ሲባል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት በኋላ ያለውን ሕይወት ለሰው ልጆች ሁሉ ሲገልጥላቸው በሞቱ በዕለተ አርብ ሞተ። ደሞ በዓለ ትንሳኤ ተነሳ እንላለን። በዚህ ትንሳኤ ውስጥ የመጀመሪያ የምናነሳ ብዙዎችን ከሞት ኋላ ያለውን ህይወት የሰበከበትን የስብከት አውድ አድርገው ሊቃውንት ስለሚፈቱት ትንሳኤ ከመነሳትም በዘለለ ለሰው ልጆች የተስፋ ብርሃን የተሰጠበት ነው ብሎ ከዛ አንጻር ይተረጉማል። እንግዲህ ትንሳኤን ስናሰባብረን የምናነሳቸው ብዙ ነገሮች አሉ። እንግዲህ ቅድም ለማንሳት እንደሞከርሽ ቅዱሳት መጻሕፍትም በተለይ ቅድስት ቤተክርስቲያን መጽሐፍ ቅዱስን ማዕከል አድርጋ በተለያየ ትርጓሜ ስለ ትንሳኤ ብዙ ነገርን ታነሳልናለች። ከነዛ ውስጥ መካከል እንግዲህ የመጀመሪያው የሰው ልጅ ትንሳኤ ከምን ይጀምራል ብላ ስታነሳ አምስት የትንሳኤ አይነቶችን ታትታለች። አንዳንድ መጽሐፍት ላይ ደግሞ ስናነብ ሰባት ያደርሱታል። ምናልባት ዮሐንስ አፈወርቅ በሶስት ጠቅለላ አድርጎ ተርጉሞታል። ቅዱስ ቤተክርስቲያናችን በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከአምስቱ አኃት ቤተክርስቲያናት ጋር ግን በአምስቱ ትንሣኤ ተስማምታ ታብራሯለች። ልጇ ቅዱስ ያሬድም እንግዲህ በድጓው በተለይ የዚህ ዘመነ ፋሲካ ላይ ከሚቆሙ ድጓዎች መካከል በሰፊ የሚያትታቸው እነዚህ አምስቱ የትንሳኤ ትርጓሜ የምንላቸው ናቸው። ቅድም ለማየት እንደሞከር ነው። እንግዲህ በምስጢራዊ ፍቺ ክርስቶስን ነው የትንሣኤ ሁሉ በኩር ጀማሪ የምናደርገው። እርሱን በነዚህ ዝርዝር ውስጥ አራተኛ ደረጃ ሰጥታ ታስተምርበታለች። የመጀመሪያው ግን እንግዲህ የትንሳኤ አይነትን ስናነሳ ትንሳኤ ልቡና የሚባል ነው። እንግዲህ ያው ልቡና በብዙ ትርጓሜ ይተረጎማል። እንግዲህ ልቡና የሚለውን ግን ብዙ ሊቃውንተ ቤተክርስቲያንን የሚያስማማ ከዚህ ከሀሳብ ጋር ያገናኙታል። በተለይ ማን ነው በልቦናቸው የወደቁ ሰዎች እንግዲህ የልቡናን ትንሳኤ ከማምጣት አንጻር የሚያነሱበትን አድርጎ የመጀመሪያ ትንሳኤ ልቡና ነው ትንሳኤ ልቡና የምንለው ነው። ትንሳኤ ልቡና እንግዲህ ከቃልም ጋር ይገናኛል። ያው ከልብ ያለን በቃል ትገልጠዋለህ ያለውን ትርጓሜ ይዘው ሊቃውንቱ ቤተክርስቲያን እንግዲህ ሰው በቃል የሚበድለውን በደል እንደሞት ደግሞ በቃል የሚያነሳውን ተነሳይነት የልቡና ትንሳኤ ብለው ያነሳሉ። የመጀመሪያው ይሄ ነው። ሁለተኛው ትንሳኤ ህሊና የሚባል አለ። ልቡናን ከቃል ጋር ስላገናኘ ነው ህሊናን ደግሞ ከሀሳብ ጋር ቅድስት ቤተ ክርስቲያን አንስታ ታስተምረዋለች። እንግዲህ ትንሳኤ ህሊና ስንል ህሊና የሚለውን ቅድም ልቡና የሚለውን ከቃል ጋር ስለተገናኘ ህሊና የሚለውን ቃል ግን ከምን ጋር ታገናኘዋለች? ከሀሳብ ጋር አሰማስና ታስተምራለች። እንግዲህ ሰው በሁለት ነገር ይበድላል። እንግዲህ በሶስት ነገር ይበድላል። የመጀመሪያ በሀሳቡ ይበድላል። በሐሳቡ ይበደላል ማለት ምን ማለታችን ነው? አንድ ሰው ቁጭ ብሎ ሳለ ፈታኝ አእምሮ ጋር ይቀርባል። ስለዚህ በአእምሮ የሚያቀብለው ለአጢአት በር ወይም ይሄ በምህንድስናው ፋውንዴሽን የምንለው መነሻ ነጥቡ ለአጢአት ሀሳብ ሐሳብ ነው። ለዚህም ነው ቅዱሳ መጻሕፍቱ በጣም በሚደንቅ ሁኔታ ከ147 ጊዜ በላይ ሀሳብን የተመለከተ ቃል ያለውን ወይም ሀሳብን የተመለከተ ገጸ ንባብ ያላቸውን ጽሁፎች በመጽሐፍ ቅዱሳችን እናገኛለን። ለምን ያል እንደሆነ ቅዱሳን መጽሐፍት ለምንድን ይህን ያልተጨንቀው ስለ ሀሳብ መናገር፣ ማስተማር፣ መስበክ ያስፈለጋቸው? ይህ ብቻ ደግሞ አይደለም። በትርጓሚያችን ስልት ውስጥ ሄደን ስንመረምር ከ223 ጊዜ በላይ ሀሳብና ሀሳብን የሚመለከቱ አይነት ትርጓሚ ያላቸውን ሰው በሀሳቡ ስለሚበድል በሀሳቡ መነሳት እንዳለባቸው የሚያወሱ የትርጓሚ ክፍሎችን ሊቃውንተ ቤተክርስቲያን አስቀምጧል። እንግዲህ እንደ መነሻ በዚህ በመዝሙረ ዳዊት መዝሙር 18 ቁጥር 16 ማ ነው ቁጥር 14 ላይ የምናነሳው አቤቱ ረድኤቴና አምላኬ ሆይ የአፌ ቃል፣ የልቤ ሀሳብ በአንተ ዘንድ ያማረ፣ የተወደደ ይሁን ይላል። ምን ማለት ነው ይሄ? ሰው በሀሳቡ በድሎ ይሞታል ማለት ነው። በደልን ቅዱስ መጽሐፍ እንግዲህ በደልን ሞት እያለ ስለሚያነሳው በሀሳብ የሚበድሉ ሰዎች ይሞታሉ ስለዚህ በሐሳብ የሚሞቱ ሰዎች ደግሞ በሐሳብ መነሳት አለባቸው ምን ማለት መሰለሽ ይሄን በቀላሉ ለማስረዳት አንዳንድ ጊዜ በተለይ የኢትዮጵያውያን መተርጉማን ሊቅ በዚህ በጉባኤ ቤታችንን በደንብ የሚያነሱት አንድ ሐሳብ አለ ሰው ምን አይነት ነገር ይገጥመዋል ስራ ፈቶ ሲቀመጥ የዲያብሎስ ቢሮ ይሆናል ይላሉ እንግዲህ ስራ መፍታትን ከሐሳብ ጋር ስለሚያገናኙት ስራ ይፈታ አእምሮ ለዲያብሎስ ቢሮ ነው አንድ ሰው አይምሮን ሙሉ ለሙሉ ስራ የማይሰራበት ወይም ደግሞ እንዲሁ ሰነፎ ሆኖ በተቀመጠ ሰዓት ዲያብሎ ሲመጣና ጭንቅላቱን የቢሮ ሰሌዳ አድርጎ እንዴት አድርጎ ኃጢአት መስራት እንዳለበት እያሰመረ ብዙ ነገር እዛ ላይ እያስቀምጥለታል። ያ በሐሳብ የተቀመጠውን ነገር ደግሞ በቃል ይናገረዋል፣ ይመክርበታል። ኋላ ደግሞ ወደ ተግባር ይሄዳልና በሶስቱም ፕሮሰሶች መነሻው ግን ምንድን ነው? የሐሳብ ኃጢአት ነው። ቅድስት ቤተክርስቲያናችን ህሊናን የተመለከተ በሰፊ ታስተምራለችና ቅዱስ ያቆብ ዘስሩ ግን በቅዳሴ ሲናገር ህሊናችሁ በሰማይ ይሁን ይላል እና የመተርጉማን ሲያመጡ የመጀመሪያ ህሊናችሁ በሰማይ ይሁን ያለው አንደኛ በሰማይ የሚኖር እግዚአብሔርን አስቡ ነው። አንድም ህሊናችሁ በሰማይ ይሁን ሲል በሰማይ የሚኖሩ መላእክት ቅዱስ ቅዱሱ ላይ የሚያመሰግኑትን እነሱ ምሰሉ ማለት ነው። ስለዚህ በትንሳኤ ማነው በህሊና መውደቅ እንዳለ በህሊና መነሳት ስላለ በዚህ ልክ ሁለተኛውን የቅዱስ ቤተ ክርስቲያንን የትንሳኤ አይነት ምን ብላ ታነሰዋለች? እንግዲህ ትንሳኤ ሊና ነው። ይህም ቅዱስ መጽሐፍም ኦሪት ዘዳግም ላይም በሰፊው ቅዱስ ሙሴ ደጋግሞ ጽፎልናል። ስተኛም ስትነሳም እግዚአብሔርን አስብ ይላል። ስለዚህ ስተኛም ስትነሳም እግዚአብሔርን አለማሰብ በደል ነው። እግዚአብሔርን ማሰብ ደግሞ ትንሳኤ ነው። ከእግዚአብሔር ሀሳብ መራቅ ሞት ነው። በእግዚአብሔር ሀሳብ መጠመር ደግሞ ትንሳኤ ነው። ይህንን ቅዱስ ቤተ ክርስቲያን ትንሳኤ ሊና ብላ በሰፊ ታነሰዋለች። እንግዲህ ሶስተኛው ደግሞ የትንሳኤ አይነት ስንመለከት ትንሳኤ ሙታን የሚባል የትንሣኤ አይነት አለ። ይሄ ትንሳኤ ሙታን የሚባለው የትንሣኤ አይነት እንግዲህ ቃሉም እንደውም የሚነግረን ከሞት በኋላ ያለ መነሳት ነው። ይሄኛውን ግን ከትንሳኤ ዘጉባኤ ጋር ማገናኘት አያስፈልግም። ትንሳኤ ዘጉባኤ ራሱን የቻለ በዘመን መቀዳደም ውስጥ ያለ ነው። እንግዲህ ትንሳኤ ሙታን እያለን ስናነሳ አብረን የምናነሳው እንግዲህ በምድር ሞተው በምድር ስለሚነሱት ሰዎችን ማንሳታችን ነው። በተለያየ ታምራት የተነሱትን ማንሳት እንችላለን። እንግዲህ ጌታም በወንጌል ብዙ የሞቱ ሰዎችን እንዳስነሳ እንመለከታለን። ከአላዛር ጀምሮ እንግዲህ ወልደ መበለትን እንዳስነሳ ከዛም በኋላ የተለያዩ በመቅ በሞቱ ጊዜ ደግሞ በዕለት አርብ በመስቀል ተሰቅሎ ከአምስት መቶ እስከ ስድስት መቶ የሚያህሉ ሰዎችን አስነስተዋል። ይሄ ትንሳኤ ሙታን የምንላቸው ነው። በትንሳኤ ሙታን ውስጥ ምን ይገጥመናል ካልን ሁለተኛ ሞት ያለባቸው ትንሳኤ ነው። ይሄኛው ትንሳኤ ሙታን ይያለን የምናነሳው በብሉይ ኪዳንም ለምሳሌ በአንደኛ ነገስት ስንመለከት ኤልያስ አንድ ሰው እንዳስነሳ በኋላ ነብይ የሆነውን ዮናስ እንዳስነሳ እንመለከታለን። ኤልሳ ደግሞ በሁለተኛ ነገስት ላይ ታሪኩን ስንመለከት ሁለት ሰዎችን አስነስተዋል። ምን ማለት ነው? በምድር ሲኖሩ ቆይተው ግን በተለይ ተአምር እግዚአብሔር የራሱን ተአምር የራሱን ስራ ለመግለጥ የሚያስነሳቸው ሰዎች አሉ። አራተኛውና እንግዲህ የትንሣኤ ሁሉ በኩር የሚባለው ግን ትንሣኤ ክርስቶስ ነው። ይሄ ትንሳኤ ክርስቶስን ስንመለከት እንግዲህ የበዓላችንም አውድ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነሳ እያለን በየዓመቱ ትንሳኤ እያለን ማክበራችን በየዓመቱ ክርስቶስ ተነሳ ማለታችን አይደለም። አንድ ጊዜ የፈጸማትን ግን ያው ሁል ጊዜ እያነሳን ያንን መዘከር ስለሚያስፈልግ አምላካችን መድኃኒታችን ኢየሱስ ክርስቶስ በትንሳኤው ለሁላችን ከሞት በኋላ የሰጠንን ህይወት የምንመሰክርበትን በሰፊ የምናነሳ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲነሳ እንዲዙም ብለው አልተነሳም። ይሄ መጀመሪያ ማወቅ የሚያስፈልገው ይሄ ነው። ጌታ ስለ ክርስቶስ ክርስቶስ ስናነሳ ምን ማለት መሰላችሁ? ገና ከልደቱ ጀምሮ እስከ ሞቱ ባለበት ዘመን ሁሉ የመጀመሪያ ከሙሴ ጀምሮ ማ ነው ከአዳም ጀምሮ እስከ ሙሴ ባሉ አባቶች በምሳሌ ያስነግሯል። ምሳሌ እያለን ስናነሳ ራሱ የሚነግረን ነገር ከአዳም እስከ ሙሴ የነበሩ ሰዎች ይኖሩት የነበረውን ህይወት ምን ማድረግ ነው ያንን ይኖሩ የነበረውን ህይወት ለአዲስ ኪዳን እንደ ዋና ጥማን ነው እነሱ ጥላ ሆኖ በአዲስ ኪዳን ግን እንደ ዋና አካል ሆኖ የሚታይበት ነው። ሁለተኛ ከሙሴ ጀምሮ ደግሞ እስከ ክርስቶስ መምጣት ወይም እስከ በራኪው ዘካርያስ ልጅ በነበረው ዘመን የነበሩ ነቢያትን የቃልም ይሁን እንግዲህ አበይት ነቢያት የምንላቸውን በጽሑፍም በቃልም ስለ ክርስቶስ መነሳት ትንቢት አስነግሯል። ስለዚህ የመጀመሪያ ክርስቶስ ተነሳ ስንል እንደ ውሃ ደራሽ ወይም ደግሞ እንደ እንግዳ ደራሽ ዝም ብለው መጥቶ ተነሳ የምንለው ነው አይደለም። አስቀድሞ በአበው ምሳሌ ያስመሰለ ነው። ይህኛውን የጊዮርጊስ ዘጋሥጫ ቤተክርስቲያን ሊቅና ቅዱስ በዚህ በመጽሐፈ ምሥጢር ሲናገር እንዲህ እያለ ነው የሚናገረው። በአቤል ሞት የሰው ልጅን አስደነገጥከው ይላል። በአቤል ሞት የሰው ልጅን አስደነገጥከው፣ በሄኖክ መነሳት ደግሞ ለሰው ልጆች ተስፋ ሰጣቸው። ይልቁንም በአንተ መነሳት ግን የሰው ልጅ ሞትን ይፈራ የነበረውን ፍጹም ድህነትና ትንሣኤን ሰበክለት ይላል። ስለዚህ ሰበከለነ ለእኛም ደግሞ የትንሣኤውን ነገር ሰበከን ብሎ ቅዱስ ያሬድ በድጓ እንደነገረን ኢትዮጵያ ሊቃውንትም እንግዲህ የክርስቶስን መነሳት የስብከታቸው አብድና ማዕከል አድርገው ተናግረውታል። የክርስቶስን መነሳት ስንመለከት ሌላ አብረን ማንሳት የሚያስፈልገው ነገር በተለይ ትንሣኤው ላይ ስናነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን ሲያደርግ የራሱ አይነት የሄደበት አካሄድ አለ። በቃል የሰው ልጆችን ሊያድን ይችል ነበር ወይም ደግሞ እንዲሁ ሳይመጣ ወደ ምድር ለሁላችንም ምን ሊያደርገን ይችል ነበር? ሊያድንን ይችል ነበር። ግን አስቀድሞ በምስጢር አዳም ወድቆ ነበርና በምስጢር ክርስቶስ አዳምን ለማዳን በምስጢር የፈጸማትን ሂደት ከሞቱ ጀምሮ እስከ ትንሣኤ ያለውን ምስጢረ ትንሣኤ እያለች ቅዱስ ቤተ ክርስቲያን የምታነሳው ነው። እንኪያስ ታዲያ ለምንድን ነው የክርስቶስ መነሳት የትንሣያችን በኩር የሚባለው? የሚለውን ደግሞ በነም ማንሳት ያስፈለጋል። እንግዲህ የትንሣያችን በኩር የተባለው ክርስቶስ ስለ ብዙ ምክንያት ነው። የመጀመሪያው ክርስቶስ በራሱ ኃይለን የተነሳው ከዛ በፊት የነበሩ ብዙ ሰዎች ሞተው ተነስተዋል። ግን ሞተው ቢነሱ ለምሳሌ ቅድም ያነሳናቸው ኤልያስ ያስነሳቸውን ሰዎች ብንም ያስነሳውን ሰው ብንመለከት ኤልሳ ያስነሳቸውን ሁለት ሰዎች ብንመለከት ደግሞ ክርስቶስ ያስነሳቸውን ከአላዛር ጀምሮ እስከ አምስት መቶ እስከ ስድስት መቶ የሚያሉትን ሰዎች መነሳት ብንመለከት እነዚህ ሁሉ ሰዎች የተነሱት ዘበ ጸጋ ነው። እግዚአብሔር ጸጋ በሰጣቸው ሰዎች ነው የተነሱት። ስለዚህ በኋላ ዳግመኛ ሞት ያለባቸው ነው ማለት ነው። የክርስቶስ ትንሣኤ ግን ማንም ያልሰጠው በራሱ ሰጪነት የባህሪ ገንዘቡ የሆነ ለዚህም ነው ቅዱስ ቤተ ክርስቲያን ዘጸጋና ዘባህሪ ብላ ሁለት ታስተምራለች። ለክርስቶስ ስንናገር በባህሪ ነው። ምን ማለታችን ነው? ክርስቶስ ነሺ ቀሚም የሌለበትን መነሳት ተነሳ እያልን ነው ስለዚህ ክርስቶስን በኩር መነሳት የምናደርገው ከሰማይ ከወረደ በቀር ወደ ሰማይ ይወጣ የለም ብለን ያነሳ ነው። መተርጉማኑ ከዚህ ጋር ያያይዞ ይናገራሉ። ከሰማይ ከመጣ በራሱ ፈቃድ፣ ወደ ሰማይ ያደረገ በራሱ ፈቃድ። የፈቃድ ልዩነት አለ። እነ ኤልሳ ቢያስነሱ በእግዚአብሔር ፈቃድ፣ አንድም በእግዚአብሔር ጸጋ ማስነሳታቸውን ሲናገሩ ነው። ሁለተኛ የክርስቶስ ትንሣኤ ሞት የሌለበት ትንሣኤ ነው። ሌሎቹ ሞት ለምሳሌ አላዛርን ብናነሳ አላዛር ከአራት ቀን በኋላ አስነሳው። ኖሮ ኖሮ ሞተ እንላለን። በኋላም ወለተን አይደለትንም ስናነሳ ኖረ ኖረ ሞተ እንላለን። ከዛም በኋላ የተነሱትን 500 ሰዎችን ብናነሳ ኖሮ ኖሮ የሚሞት ነው። ክርስቶስ ጋር ስንመጣ ግን ኖሮ ኖሮ ምንለው አይደለም ሞተ እንላለን። በሶስተኛውም ቀን ተነሳ ነው ምንለው። ከተነሳ በኋላ ሁለተኛ ለትንሳኤ ዘጉባኤ መጥቶ ሞቶ የሚነሳ አይደለም። ስለዚህ የትንሳያችን በኩር የምንልበት ይሄ ነው። ሌላ ክርስቶስን የትንሳያችን በኩር እያለን በመካከል ስናነሳ በሰፊው የምናነሳው ነገር ምንድን ነው ከተባለ፣ የእሱ ትንሣኤ ህይወትን የሚሰጥ ትንሣኤ ነው። ከሱ በኋላ ያሉ ሰዎች ትንሣኤን እያሰቡ እንዲኖሩ ነው የሆነላቸው። ከዛ በፊት የነበረ የሞተ ሰው ማነው? የተነሳ ሰው ሲሞት ስለተመለከቱ አይ ከዚህ በኋላ ማ እያሉ ልቦናቸው ወድቆባቸው ስለነበረ፣ በኋላ ግን ምን ሆነላቸው? ለእነርሱ ክርስቶስ ሞቶ ከተነሳ በኋላ ቀጥታ እንግዲህ ከአርባ ቀን በኋላ አረገ ነው የሚለው። ስለዚህ እኛ ሞተን የምንነሳ ነን፣ ወደ አስቀድሞ ወደ ገነት ኋላም ደግሞ ወደ ትንሣኤ የምንሄድ ነን ብሎ እንዲያስብ ያደርጋል። አንድም በኋላ ከሞትን በኋላ በትንሣኤ ጉባኤ ስንነሳ እንደ ክርስቶስ ዘላለማዊ የሆነችውን መነሳት እንኖራለን ብለው እንዲያስቡ ያደረገበት ነው። ይህንን ቅዱስ አትናቴዎስም በደንብ ዘግቦታል። ስለ ትንሣኤ ባስተማረበት ክፍል ስንመለከት ቅዱስ አትናቴዎስ ካነሳቸው ሀሳቦች መካከል አንዱ ትንሣኤ በክርስቶስ ትንሣኤ ለሰው ልጆች ሁሉ የህይወት ትንሣኤ ሰጣቸው ይላል የህይወት ትንሣኤ ሰጣቸው ማለት ምን ማለት ነው? ከሞት በኋላ ያለች ትንሣኤ በክርስቶስ በኩል የተሰበከችልን ነው። ሌላው የክርስቶስ ትንሣኤ በኩር ያሰኘው ምንድን ነው ከተባለ፣ ከሱ በኋላ ክርስቶስ ከተነሳ በኋላ የመጡ ክርስቲያኖች ሞትን የሚፈሩ ሳይሆን የሚዘባበቱበት ነው የሆነው። ለምሳሌ ንቅዱስ ጳውሎስን ስንመለከታቸው ሞት ወይ ሞጊያ የታለ ማለት ያስደፈራቸው ክርስቶስ ትንሣኤ ነው። ምክንያቱም ከዛ በፊት የነበሩ ሰዎች ሞት ዘአልቲሜት አልቲሜት ፓወር የሚሉት ነው። በቃ ከሞት በኋላ በጣም የመጨረሻ የሚባለው ኃይል ምንድነው ከተባለ ሞት ነው ብለው ያስቡ ነበር። ለዚህም ነው ታስታውሱ እንደሆነ በዚህ በሐዋርያት ስራ ታሪኩ ተመዝግበሉን የምናገኘው ምራፍ 17 ከቁጥር 24 እስከ 28 ጀምሮ ስናነሳ ቅዱስ ጳውሎስ ምን አለ ይላል። ወደ ወደ አውሶፋጊዮስ ሄደ። በአውሶፋጊዮስም ሲመለከት ሶስት ነገር አጥምቷል። የመጀመሪያ እነዛ የግሪክ ሰዎች ምን ያመልኩ እንደነበር አየ ተመለከተ። ሦስት አማልክት ነበራቸው። ሁለተኛ ምን ይፈሩ ነበር የሚለው ነው። ማጥንቷል። ምን ይፈሩ ነበር ከተባለ ሞትን ነበር የሚፈሩት። ለዚህም ነው ሲሰብካቸው ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ትንሣኤ ትንሣኤ የምትባል አለች፣ ሞት እንደ ብሉይ ኪዳን ያለች አይደለም ብሎ እርሱ ምን ብሎልና ሰብኮልን እንመለከታለን። ስለዚህ የክርስቶስ ትንሣኤ ሕይወትን የሚሰጥ ነው። ሞትን እንድንንቀው ያደረገን ነው። ደግሞ በክርስቶስ ትንሣኤ ለሕይወታችን ለሁላችን መንገድ የተሰጠን ነው። ብርሃን ይሆነልን ነው። በኃይሉ ያደረገው ነው። በባሕሪ ገንዘቡ የፈጸማት ስለሆነች ይቺ የክርስቶስ ትንሣኤ። ዛሬ እንግዲህ ትንሣኤን ስንመለከት ይህ ሁሉ የተደረገልን ነገር ነው። እንግዲህ በዓል ነው እያልን ስናከብር አሁን ትንሣኤ በጥቁር ልብስ ሳይከበርም ማለት ወይ ደግሞ ትንሣኤን ስናከብር ከፍቶን ያለቀስን ወይ በሌላ ነገር የምናደርገው አይደለም። ቅድስት ቤተ ክርስቲያንም እንግዲህ ሕማማቱን ታከብራለች። ኋላ ትንሳኤን ግን እንግዲህ ቤተ ክርስቲያን ውስጥ ያሉ መብራቶች ሁሉ መጽሐፍ ቅዱስ ላይ ላይ ይላል በብርሃን ይሁን ሙሉ ብርሃን ይሁን ደግሞ ነጭ ልበሱ ትላለች። ነጭ መልበሳችን እንደው ኢትዮጵያውያን ሽንሽን ስለሚያምርብን ወይ ደግሞ እንዲሁ እንዲሁ ያለ ነገር የምድራዊን ሐሳብ አስበን አይደለም የምናደርገው ወደ መቅደስ ስንገባ የክርስቶስን ትንሳኤ እየሰበክን ነው። ክርስቶስ በተነሳ ጊዜ አንደኛ ቦታውን ብርሃን ሞላ ይላል፣ ነጫጭ የለበሱ ደግሞ መላእክት ነበሩ ይላል። ስለዚህ ምእመናን ወደ ቅዱስ ቤተክርስቲያን ገብተው ነጩን ለብሰው መግባታቸው ውስጥ የሚያመለክተን አንደኛ ውስጥ የክርስቶስ ትንሳኤ መደረጉን ያሳያል። ብርሃኑ የክርስቶስን መለኮታዊ ብርሃን የሚገልጥ ነው። ደግሞ ነጭ ለብሰን ከቅዱሳኑ መላእክት ህብረት ጋር የምንደመርበት ነውና፣ አራተኛው የክርስቶስ ትንሳኤ የትንሳኤ አይነቶች ስንል የክርስቶስ ትንሳኤ ማለታችን ነው። አምስተኛ ትንሳኤ የምንለው እንግዲህ ትንሳኤ ዘጉባኤን ማንሳታችን ነው። እንግዲህ ትንሳኤ ዘጉባኤ ስሙም ሊድ ስሙም እንደሚነግረን በጉባኤ ወይም በህብረት በአንድነት የምንነሳው ትንሳኤ ነው። ማንም ሰው ሞቶ በስብሰው የሚቀር አይደለም። ሁላችን እንሞታለን፣ ግን ከሞት በኋላ ይወታለን። ከሞት በኋላ ያለችው ህይወት የምትሰጠን እንዴት ነው ከተባለ፣ ሁላችን እንነሳለን። ይህቺ የዳግም ትንሣኤን የምናስብበት ነው። ዳግም ትንሣኤ ማለት ሁላችን ተነስተን ነገረ ምጽቱ በሆነ ጊዜ ቅዱስ ሚካኤል ይመጣል ይላል። ስለዚህ ደግሞ ሶስት ንፋትን ይነፋል፣ መለከትን ይነፋል። የመጀመሪያው ንፋት ሲነፋ ተበታት ነው የነበሩ ሰዎች ይሰበሰባሉ። ጎርፍ ወስዶት የነበረ እንስሳ በልቶት የነበረ ቦምብ ፈንድቶበት ተለያይቶ የነበረ በተለያየ ምክንያት ስጋውና ማነው ስጋው ተራርቆ የነበረ ሰው ተሰብስቦ ባንድ ይሆናል ይላል። ሁለተኛው ንፋት ሲሆን ደግሞ ሰውነቱ ሙቀት ያይላል፣ ሙቀት ይዛል፣ በሶስተኛው ንፋስ ይነሳል። አንድም በመጀመሪያው ንፋስ ተሰብስቦ የነበረ ወይም ምስ በልቶት የነበረ ሰውነት ይሰበሰባል። በሁለተኛው ንፋት ያ ደግሞ ሙቀት እስትንፋስ ያገኛል። ሰው ማለት ከአራቱ ባህሪያ ተሰገ የተገኘ አይደለ? ጊዮርጊስ ዘጋሥጫ በዚህ በመጽሐፈ ምሥጢር ምዕራፍ 32 ላይ ሲነግረን ሰው ማለት በአራቱ ባህሪያ ተሰገ ውቅር የተገኘ ነው። ያ አምስተኛ ባህሪ ተነፍስ አላት። አምስተኛ ባህሪ ተነፍስ ደግሞ ሶስተኛ ባህሪ ስላላት ተደምሮ ሰባት ማለት ነው። ሰው ማለት ሰባት ማለት ነው። ከዚህ ጋር ያመጡታል። ግን በትንሣኤ ዘጉባኤ የሚሆነው እነዚህ አራቱ ባሕርያተ ሥጋ ስንሞት ከኛ ተለይተው ስለነበረ በኋላ ግን ይመለሳሉ። ልብ በሉ ሰው ሲሞት ከእሱ ምን ምን ይለያል? መጀመሪያ ስንሞት ከኛ የሚለየው እስትንፋሳችን ነው። ከዛ አስተንፋሳችን ከተለየ በኋላ ደግሞ የሞተ ሰው ይቀዘቅዛል፣ ሙቀቱ ይለያል። ሶስተኛ የሞተ ሰው ውሃ ከሱ ይለያል፣ ድርቅ ይላል። አራተኛ ደግሞ ከጊዜ በኋላ ፈራርሰን እንወድቃለን። በትንሣኤ ዘጉባኤ ግን እነዚህ ነገሮች ኢች በየጊዜው ይመለሳሉ። የመጀመሪያው የሰው ልጅ እንግዲህ ቅዱስ ሚካኤል ንፋቱን በነፋ ጊዜ ወደ ሰውነቱ የሚመጣው ተለያይቶ የነበረው የአፈርነት የምንለው ነገር ይሰበሰባል። ተሰብስቦ የነበረው ደግሞ እርጥብ ይሆናል ሙቀት ማን ውሃነት ይመለስለታል ሶስተኛ ሙቀት ያገኘዋል አራተኛ ስተፋሱ ተለይታ በሦስተኛው ነፋስ ሙሉ ሰው ሆኖ ይቆማል ስለዚህ ትንሣኤ ዘጉባኤ የሚባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ መዝሙር 49 ቁጥር 2 ላይ እግዚአብሔር እሳ ሀደይ መጽዋ አምላክን ይያር እግዚአብሔር ግልጦ ነው መጥቶ ፍርድ የሚሰጥበት ጊዜ ያለ ለዛ ደግሞ እንነሳለን። ይሄ የክርስትና እምነታችን ቤዚክ እውቀት ነው ቤዚክ እምነታችን ነው የምና ይሄን የማያምን ሰው ክርስቲያን ስለማይባል ማለት ነው። ለዚህም ነው ጉባኤ ኒቅያ ላይ እንግዲህ አምስቱን የሃይማኖት ፒላርስ ሲያቆሙበት አንዱን ያደረገው ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለም። በኋላቺ ትንሣኤ ዘጉባኤ በምትባለው ነገር አብራ የምትገናኝ ነች የሚለውን ከብዙ ጥቂቱ እንዲህ እንዳንሰሰ በልካው ነው። በጣም ደስ ይላል መምህር ሁለተኛው ጥያቄያችን ስንመጣ ትንሣኤ የተሰበከው ለሐዋርያት፣ ጌታችን ያስተማራቸው ለሐዋርያት ቢሆንም ግን ቀድሞ ያዩት ሴቶቹ ነበሩ። ይህ ቤተ ክርስቲያን እንዴት ታስረዳዋለች? ምክንያትስ ነበረው ወይ? ቀድመው ሴቶቹ ማየታቸው ለምንድን ነው? ጥሩ ጥያቄ፣ እግዚአብሔር ይስጥልን። አንደኛ እዚህ ጋር እንደ መግቢያ ወይም ደሞ ለማስተካከል፣ ቅድስት ቤተ ክርስቲያን የምታደርገው እያንዳንዱ ነገር ምክንያትና ምሳሌነት ያለው ነገር ነው። እንዴ ዝም ብላ አንስተ የምትናገረው ነገር የላትም። ኢቭን ክርስቶስም በሲያደርጋቸው የነበሩ እያንዳንዱ ነገሮች ስንመለከት ምክንያት ለማሳጣት እያደረገ ነው ያስተማረው። ታምሩንም ያደረገው ትምህርቱንም ያደረገው ስርዐትንም የሰራው ማይካሉ ምክንያት ማሳጣት ነው አሁን በዘመን ለምንነሳ ሰዎች። መጽሐፍ ቅዱስን ምክንያት አድርገን እንዳንስት ራሱ ክርስቶስ ይህንን ሜንታሊቲያችንን ስለሚያውቀው አስቀድሞ ምክንያት እየደፈነ እየደፈነልን የመጣው እንደ ምናልባት፣ ከርዕሳችን ብዙ ሳንርቅ አንድ ታሪክ ለማንሳት እንሞክር። ለምሳሌ ይህን ለመጥቀስ እንሞክር። ጌታችን መድኃኒታችን ኢየሱስ ክርስቶስ አራቱም ወንጌላውያን ያደረ የጻፉት አንድ ታምራ አለ። ሁላችን የምናውቀው ለምሳሌ በሁለት አሳና በአምስት እንጀራ አምስት ሺህ ገበያ ህዝብን መገበ ይላል አይደል? ይህንን ስንመለከት በውስጥ ውስጥ አንዳንድ ነገሮችን እናንሳ። ለምሳሌ አይሁዳውያን ይህንን ታምር ላለመቀበል ምክንያት ፈላጊዎች እንደሆኑ ጌታ ያውቃል። አይሁዳውያን ብቻ አይደለም። በኋላ አይሁዳውያን የተባሉ ደግሞ በዚህ ዘመን ያሉ መናፍቃንና ከፍሎ አማኞችን ብንመለከታቸው፣ ወይም ደግሞ አሕዛብ የምንላቸው ከክርስቶስ ወንጌል ውጭ ያሉት ሰዎች ታምሩን ላለመቀበል ምክንያት ስለ ነበራቸው ክርስቶስ ሲያደርግ ግን ታምር ታምሩን ታምሩን ሲሰራ ምክንያት እየደፈነ ያደረገው ላይ ቅዱስ ማቴዎስ ይሄንን ታሪክ ሲመዘግበው ምን ብሎ ነው የመዘገበልን? አስቀድሞም በመሸ ጊዜ ወደ እሱ ፊልጶስና ማን መጡ፣ ይላል እንድርያስ ያስመጣው፣ ጠየቁት፣ ጌታ ሆይ ሕዝቡን ተመልከት፣ ወደኛ እኛ እየመሸ ነው፣ በመካከላችን ጥቂት የምትሆን ነገር የለንም፣ ስለዚህ አሰናብታችኋሉት። ምን ባለ ጊዜ? በመሸ ጊዜ። ለምንድን ነው ቅዱስ ማቴዎስ ስፔሲፊካሊ ሲነግረን በመሸ ጊዜ ብለው መጻፍ በመሸ ጊዜ ብሎ መጻፍ ያስፈለገው እንግዲህ አይሁዳውያን ክርስቶስ ያደረገውን ታምር ላለመቀበል የመጀመሪያ ማይንድ ሴታፓቸው ምን ነበረ? ጠዋት ቢያደርገው ኖሮ፣ አይ እኛ በባህላችን ቁርስ በልተን የመውጣት ልማድ አለን፣ ለታምር አደረኩ ሊላል እንዳይሉ። አንድም ከሰዓት ማድረግ ይችል ነበር። ከሰዓት ቢያደርግ ምን ይሉ ነበረ? አይ እኛ ጠዋት በልተን እንግዲህ፣ ቀንስ ወለን፣ ማታ ነው ምን በለው ልማዳችን ይሄ ነው፣ እንደው ቀን ባለመድ አንጀታችን ታምር ሰራው ሊል ነው። ይሄንን ስለሚያውቅ ምን አደረገ? እሱ በመሸም ጊዜ ተአምሩን አደረግላቸው። ስለዚህ ምክንያት ተደፈነ። ሁለተኛ ትርጓሜ እንግዲህ ወደ ሞት የመጣው በሴት ነበር እና ለህዋን ምን ብሎ ነው ዲያብሎስ የነገራት? ወደ ምድር የምትወድቅበትን የማይገባ ቃል ነገራት። ለህዋን ያበሰራትን ብስራት፣ የሞት ብስራት፣ የእሱን ብስራት የሞትን ብስራት በህይወት ብስራት ቀይሬልሻለሁ ሲል ለሴቶች ነግሮታል። በአዲስ ኪዳን የሞቱን ነገር ወደ ምድር የሳቡት ሴቶች እንደሆኑ ይታወቃሉ። ከእሱ ጋርም ተነጋገረች፣ ጸበለሱንን በላች፣ ለባሏላ አዳም ማበላችሁ፣ ሞት ተፈረደባቸው ይላል። ሞት በእነርሱ በኩል መምጣቱን እናውቃለን። ሞት መጣ ብለን እንፈርድባቸው የነበረውን ግን በአዲስ ኪዳን ካሳ አድርጎ ሰጣቸው ይላል። በተለይ ቅዱስ ያሬድ ድጓ ዘፋሲካ በጣም በጣም ልብን በሚረሰርስ ቃል ነው የሚናገረው። ሞትን ባመጣች በሔዋን ምክንያት ሰው ሁሉ አዝኖ ነበር፣ ህይወትን በሰጠች ብሎ ደግሞ በሴት መቤታችንን አስቀድሞ ህይወት ይላታል። ኋላ ግን ትንሣኤም ለሰው ልጆች የተሰጠ ህይወት ነው። ሁላችን ሞትን እንዳንፈራበት የሆን ነው። ህይወት የተሰጠን በክርስቶስ ስለሆነ በክርስቶስ የተሰጠንን ህይወት በሴቶች እንዲሰበክ አደረገው ነው የሚለው። እነሱ ሄደው ነው ለሐዋርያት የነገሩት በዚህ ምክንያት በዋነኝነት ይህንን ማንሳት ያስፈልጋል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስም የትንሳኤውን ነገር እንዲሁ ከሴቶች አእምሮ እንዳይጠፋ ያደረገበት ምክንያት ሁለት ህይወት በአዲስ ኪዳን ተሰጥቶናል የመጀመሪያው የክርስቶስ ልደት ለሰው ልጆች ህይወት ነው ትወልድ ያለው ለማን ተናገረ ለሴት ለመቤታችን፣ ተናገረ። ተወልዲ ብሎ የነገረንን ምስራች ደግሞ የትንሳኤውን ብራን በማሳየት የመጀመሪያ በቃል ለሴት ተናገረ። ኋላ በተግባር ደግሞ ለሴት ሰጥቶ አዲስ ኪዳን ለሴቶች ክብር እንዲሰጥ ፍጹም አጸናና ለዚህም ቅዳሴ ማርያማችንን እንደው ዛሙስንም ሄደን ብናነብ ቅዱስ ኤፍሬምንም የቅዱስ ኤፍሬም መዝሙሩንም ሄደን ብንመለከት የሰው ልጅ ሞት ያገኘው በሴት ነበር ህይወት የተሰጠው በድንግል ማርያም አንድም የሰው ልጅ የሞትን ዜና የተነገረው ለሴት ነበር የህይወትን ደግሞ ነገር በተግባር የተነገረው ለሴት ሆነላቸው ታዲያ ይህች ቅዱስ ቤተ ክርስቲያን ሴትን አላከበረችም ብሎ መክሰስ በእውነት አሰት አያደርግብንም ወይ ማለት እንግዲህ ዘመኑም ራሱ ፌሚኒዝም ማስተሳሰብ ያላቸውን ሰዎች ብንመለከት አንደኛ ከሚወቅሱት ነገር አንዱ ሴቶች ጋር መተው ነው፣ የሚጣሉት ቅድስት ቤተ ክርስቲያን የሴቶችን ቅቡልነት በጣም እንደው እንዳወደቀች አድርጎ የሚናገሩ ሰዎች አሉ። የስንፍና ንግግር የሚናገሩ አሉ። እኔም በደም ማጥራት ያስፈልጋል። ሞት ወደ ዓለም በሴት በዋ ምክንያት ቢመጣ ዳግመኛ ተረ ወላ ነ ዳግመኛም ገነት ተከፍቶልን ወደ ውስጥ እንድንገባ የእውነተኛ እጽ ክርስቶስን እውነተኛ እጽ መስቀለን እንድናይ የሆነባት ሴት ነች። የትንሣኤውን ነገር መስበክ ያስፈለገው ለዛ ነው። አራቱም መንገላን በዚህ ልክ ተናግረውታል የሚለውን እንድናስበዋል። በጣም ደስ ብሎኛል። ይሄንንም በመስማት ብዙ ቤተክርስቲያኖችም ስለሚያነሱት ቤተክርስቲያን ውስጥ የሚያሉለን እኛ ምእመናን ይሄንን የምናቅ አይመስለኝም ለሴት ልጅ ቅድስት ቤተክርስቲያን ይሄን ያክል ክብር እንደምትሰጥ ማለት ነው። በደንብ ተጫወተናል ብዬ አስባለሁ። ቤታቸውም ሆኖ የሚመለከቱት ስለ ትንሣኤ ብዙ ነገር አውቀዋል ብዬ አስባለሁ። ግን በመጨረሻ የሚያስተላልፉት መልእክት ካለ ለእርስዎ ልስጦት። እሺ እግዚአብሔር ይስጥልኝ። ያው እንግዲህ የትንሳኤ ብርሃን ለሁላችን በርቶልናል ኑ በብርሃኑ ተመላለሱ ማለት ያስፈልጋል። እንግዲህ ይቺን ብርሃን ለኛ በርታለች የምንል ሰዎች፣ ይቺን ብርሃን የያዝን ሰዎች ደግሞ ሌሎች ወደዚች ብርሃን እንዲመጡ ብዙ መልፋት ያለብን ይመስለኛል። እግዚአብሔር ይመስገን፣ ዘመኑን ዛሬ እግዚአብሔር በብዙ ነገር የባረከበት ዘመን ነው። ብዙዎች የቤተ ክርስቲያንን ድምፅ እየሰሙ ወደ ቤተ ክርስቲያን በረት እየተመለሱ ነው። እንግዲህ በትንሳኤው ብርሃን ሌሎች የሚመለሱበትን እውነተኛ ህይወት ግን በሰውነታችን መስበክ ያስፈልገናል። እንግዲህ ዛሬ ሁሉ ተናጋሪ ነው፣ ሁሉ ሰባኪ ነው። ግን ደግሞ የህይወት ሰባኪዎች መሆን ያስፈልገናል። ምናልባት በየ የቤታችሁ ቁጭ ብላችሁ ይህንን የቴሌቪዥን መርሃግብር የምትከታተሉ ሰዎች እየሰማነውን ነገር በህይወታችን ጥቂትም ብትሆን እንግዲህ በዓል አይደለ? በዓል ደግሞ ማካፈል ነው። ክርስቶስ እኮ በበዓል አብ ልጁን ነው ወደ ምድር የሰጠው። ለእኛ ኃያል ወልድን ፍቅር ሰባርን ያለው የመስጠት ዘመን ነው ማለት ነው። እኛ ደግሞ ያለችንን ነገር ተካፍሎ መብላት እንግዲህ ቁርስ በልቶ ምሳ መድገማቸውን እርግጠኛ ላልሆኑ ሰዎች ተካፍለን በዓል አምሶን በሙሉ ይህንን ማድረግ ያስፈልጋል። ሁለተኛ ካህናትን ወደ ቤታችን መጋበዝ እግዚአብሔር የፈቀደልን ሰዎች መተን እነሱ እንዲባርኩ ቤታችንን እንዲያመሰግኑበት፣ በአብይ ጾም በብዙ ድካም የነበሩ ካህናትን ቤታችንን ደግሞ እንዲባርኩልን ወደ ቤት መጥራት ያስፈልጋል። ሌላው ግን ቅድም የቅዱሳንን ማነስ ነገር ስናነሳ ብዙ ጥያቄዎች ይኖሩናል ብዬ አስባለሁ። በቤተ ክርስቲያን ዝግጁ እመቤት ወይም ደግሞ እንግዲህ ሙሉ እመቤት ትባላለች። ቤተ ክርስቲያናችን ስንዱ እመቤት ናት። መልስ የሌለው ጥያቄ በቤተ ክርስቲያን ውስጥ የለም። አይደለም ትንሣኤን የተመለከተ አንድ ሁለት ጥያቄ ምንም አይነት አእምሯችን ላይ ጥያቄ ቢመጣ የጥያቄው መልስ የት እናገኘው? እነዛ ማን ነው? ቅዱስ እንድርያስ ስለ ክርስቶስ ምን አለው? እነዚህ ሰዎች እንጀራ ይበሉ ዘንድ ከየት እንግዛ አለው። እንጀራ የተባለ ጥያቄ መልስ የሚገኝባት እውነተኛ ቤተክርስቲያን ነችና፣ ጥያቄዎች ቢኖራችሁ ከትክክለኞቹ ቤተክርስቲያን አባቶች፣ ሊቃውንት፣ መምህራን እየጠየቅን በዘመናችን ሁሉ ከቤተክርስቲያን ሳን ላይ እንድንኖር ይሁን። ይህን መርሐግብር ለምትመለከቱት እንግዲህ በድጋሚ መልካም የትንሣኤ በዓል ይሁንላችሁ ማለት ወዳለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን መምህር። በቤታችሁም ስትከታተሉን እንደነበረው ስለ ትንሣኤ እጅግ ብዙ ትምህርቶችን እንዳገኛችሁ እናምናለን። ከመምህራችን ጋር የነበረን ቆይታ ይህን ይመስል ነበረ። ብዙዎቻችሁ ብዙ ትምህርት እንዳገኛችሁበት እናምናለን። ከቀሪው መርሃ ግብሮቻችን ጋር እንድትቆዩ እየጋበዝን እኛ በዚሁ ተሰናበትን። መልካም በዓል። ዛሬ ቆይታችን እጅግ ድንቅ እንደነበረ ተስፋ አድርጋለሁ። ቃልይ በጣም እጅግ ደስ የሚል ትንሳኤን በደንብ እያሳየ ናቸው። ቤታቸው ሆነውም ደግሞ ለሚከታተሉን ትንሳኤን በደንብ እየተማሩ ነው ያሳለፉት ማለት እንችላለን ከእኛ ጋር ሁናችሁ በየቤታችሁ ትንሳኤን ስታከብሩ ለነበራችሁ አድማጭ ተመልካቾቻችን በሙሉ ከልብ የምናመሰግን ይሆናል። እስካሁን ስትከታተሉት የነበረው የባሕረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ ሲቀርብላችሁ የነበረውን ልዩ የትንሣኤ በዓልን መርሃ ግብራትን ነበር ለመላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች በሙሉ በድጋሜ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። መልካም በዓል ይሆነላችሁ።